አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የዩስፊ ፈርኒቸር ቤተሰቦች፣ እነሆ እንግዲህ ዛሬም እንግዲህ በአዲስ ነገር እንደዚህ ከች ብዬ እላችኋለሁ። እንግዲህ እንደምትመለከቱት ቤት እየላችሁ መጥቻለሁ። የሚሸጥ ቤት ህጋዊ ካርታና ፕላን ያለው በከተማ ውስጥ ማለት ነው። ወሎ ኬሚሴ ላይ ነው የምንገኘው። ወሎ ኬሚሴ ወደ ዜሮ ስድስት አካባቢ ማለት ነው ወደ ስድስት አካባቢ ነው እንግዲህ ይሄ ቤት የሚገኘው፣ በመቶ ሰማንያ ካሬ ላይ የሚገኝ ነው። እንግዲህ ይሄ የምታዩት ቤት መቶ ሰማንያ ካሬ ላይ ነው ያረፈው፣ የሚሸጥ ቤት ነው። እና እንግዲህ እንደምትመለከቱት በግራም በቀኝም በሶስቱም አቅጣጫ መንገድ አለው። ያው መንገድ ዳር ነው ማለት ነው። እዛ ላይ የተለያዩ ነገር መክፈትም ይቻላል። የተለያዩ ሱቃ ሱቃ ሱቅ ነገር በቃ የተለያዩ ነገሮች መክፈት ይቻላል ማለት ነው። ኮብልስቶን ዳር ነው፣ እንደምትመለከቱት በጣም የሚያምር ቤት ነው። ይሄ እንዲህ አይነት ቤት መግዛት ለምትፈልጉ ወደ ኤስፊ ፈርኒቸር ጎራ ብላችሁ አናግሩኝ እያልኩኝ እንግዲህ እንደምትመለከቱት መስጊድ አጠገብ ነው ማለት ነው። የመስጊድ ጎረቤት ነው የምትኖር እዛ አጠገብ ያው ኬሚሴ አካባቢ ከሆናችሁ ታውቁታላችሁ። የ06 ቱም ቀበሌ መስጊዱ ማለት ነው እዛ አካባቢ ያለው መስጊድ ወደ ፕሪ ወደ ሃይ ስኩል ትምህርት ቤት አካባቢ ላይ ነው ማለት ነው። እና እዛ ላይ ነው የሚገኘው ይሄ መግዛት ለምትፈልጉ ሰዎች ከታች ሰው ቁጥር አስቀምጥላችኋለሁ። በማስቀምጥላችሁ ሰው ቁጥር ደውላችሁኝ ማግኘት ትችላላችሁ። እና የተለያዩ ቤቶችን መግዛት ለምትፈልጉ ሰዎች ሌላም ቤት ስላለን አናግሩን። በየትኛው ቦታ ኬሚሴ፣ ኮምቦልቻ እና ሀርቡና ደሴ የትን ቦታ ላይ መግዛት ቤት ለመግዛት ለሚፈልግ ሰው ያው ቤተሰብ ሰብልኮ ያው በነ ውጭ ሀገር የትም ወጋ የትም ሀገር ሆናችሁ እናንተ ቤተሰብ ልካችሁ እዚህ ማስጨረስ እንችላለን ማለት ነው። ህጋዊ ካርታና ፕላን ያለው ቤቶቹን አዘጋጅላችኋለሁ እና ሌላም ደሞ እንግዲህ የፈርኒቸር ውጤቶቹንም እቃ የፈርኒቸር የቤት ሙሉ የቤት እቃም ደግሞ በእኛ እንደሆነ ታውቃላችሁ። እሱንም እኛውን ነው የምንሰራው እና ለዛሬው ይዤላችሁ የመጣሁት እንግዲህ እንደምትመለከቱት ይሄን ይመስላል። ያው በቀጣይ ቪዲዮ እንግዲህ እስከምንገናኝ ድረስ ኢንሻላህ እንግዲህ በቀጣይ ቪዲዮ ደግሞ በፈርኒቸርም በምንም በምንም እንገናኛለን። እስከዛ ድረስ ቪዲዮውን ላይክ እና ሼር በማድረግ አብሮነታችሁን አሳዩን እያልኩኝ ቪዲዮውን በነገራችን ላይ ከጀመራችሁ ላይክ ካደረጋችሁ ለኛ በጣም ብዙ አድቫንቴጅ አለው እና ላይክ እያደረጋችሁ ሼር እያደረጋችሁ አብሮነታችሁን አሳዩን። እና ለዛሬ እንግዲህ እዚህ ላይ የመጣሁት ይሄን ይመስላል። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ አሰላም አለይኩም ወራህመቱላሂ ወበረካቱ።